ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ቻናል ተከታታዮች እንዴት ናችሁ? እጅግ ወቅታዊና ጠቃሚ የሆነ የህግ ምክርና መረጃ ይዤላችሁ መጥቻለሁ። ሁላችሁም እንዳያመልጣችሁ እጋብዛችኋለሁ። እናንተን እንኳን ቀጥታ ባይመለከት ቤተሰቦቻችሁን፣ ጎረቤቶቻችሁን፣ ወገኖቻችሁን፣ ወዳጅ ጓደኞቻችሁን የሚመለከት ነው የሚሆነው። በተለይም በአሁኑ ወቅት መንግስት ለልማትና እንደዚሁም ለመልሶ ማልማት በሚል ቦታዎችን፣ ይዞታዎችን እየወሰደ ይገኛል። በምትኩም እንግዲህ ምትክ ቦታ ይሰጣል። በመሆኑም እነዚህን አሁን የምነግራችሁ መረጃዎች ምትክ ቦታ ለማግኘት ማሟላት ያለባችሁ ቅድመ ሁኔታዎች ምንድናቸው? ምትክ ቦታ ለማግኘት ምን አይነት ሰነዶች ይታያሉ? ምትክ ቦታ እንዴት ይመደባል? እንዴት ይሰጣል? የሚሉትን ብቻ በአጠቃላይ ከምትክ ቦታ አሰጣጥና አመዳደብ ጋር በተያያዙ ግልጽ የሆነ የህግ ምክርና ትንታኔ ነው እማቀርብላችሁ። እስከ መጨረሻው ድረስ እንድትሰሙት እንዳያመልጣችሁ እጋብዛችኋለሁ። ምትክ ቦታ እንዲመደብላችሁ ከይዞታችሁ ከቦታችሁ ስትነሱ ምትክ ቦታ ለማግኘት ምን አይነት ማስረጃዎች ናቸው የሚታዩት የሚለውን አንድ በአንድ እነግራችኋለሁ። አስቀድሜ ምትክ ቦታ ምደባ እንግዲህ መሰረት የሚያደርገው ከሚመለከተው አካል ያገኛችሁትን የተሰጣችሁትን የይዞታ ማረጋገጫ ካርታችሁን ወይም ሰነዳችሁን ነው መሰረት የሚያደርገው። እንግዲህ ይሄንን የይዞታ ማረጋገጫ ካርታችሁን ደግሞ ቢያንስ የቦታውን አገልግሎት አይነት ለመኖሪያ ከሆነ ለመኖሪያ፣ ለድርጅት ከሆነ ለድርጅት፣ የይዞታው ስሪት ምንድን ነው፣ የቦታው ደረጃና ስፋት ምንድን ነው የሚለውን የያዘ መሆን ይጠበቅበታል። ካርታችሁን ካርታን በባህሪው እነዚህን መረጃዎች የያዘ ነው። በይዞታ መረጃ ሰነዳችሁ ላይ ወይም ካርታችሁ ላይ የተመለከተው የቤቱ አገልግሎት ምትክ ቦታ እንዲመደብላችሁ ሲመደብ ያገለግላል። ለምሳሌ ለድርጅት ከሆነ ካርታችሁ የሚለው ለድርጅት ከሆነ የሚሰጣችሁ ምትክ ቦታ በፊት የነበራችሁን አሁን የምታስረክቡትን የሚወሰድባችሁን ይዞታችሁን ቦታችሁ መሰረት ያደረገ ስለሚሆን ድርጅት ከሆነ የሚሰጣችሁ ድርጅት ነው። መኖሪያ ከሆነ ደግሞ መኖሪያ ስለሆነ ያ የሚመደብላቸው ቦታ መሰረት የሚያደርገው አሁን በእጃቸው ላይ ያለውን የቤቱን ወይም የቦታውን አገልግሎት ነው ማለት ነው። ሌላው ምትክ ቦታ ስፋት እንዴት ይወሰናል? እንደዚሁም ደግሞ አመዳደቡስ ምን ይመስላል? የሚለውን አንድ በአንድ እነግራችኋለሁ። በህገ ይዞታ ማረጋገጫ ካርታችሁ ላይ ለድርጅትና ለመኖሪያ አገልግሎት የምተመዘገበ ይዞታ ሁለቱንም መኖሪያና ድርጅት የሚል ካለ ምትክ ቦታ የሚመደብላችሁ በምትመርጡት መሰረት እንጂ እንደ በፊቱ ሁለቱን የሚያዘ ምትክ ቦታ አይሰጣችሁም። ለድርጅት ብላችሁ የምትመርጡ ከሆነ ለድርጅት ይሰጣችኋል። ለመኖሪያ ብላችሁ የምትመርጡ ከሆነ ለድርጅት ለመኖሪያ ይሰጣችኋል። ሌላው በሊዝ የያዛችሁት ይዞታ ከሆነና የሊዝ ዘመኑ ከመጠናቀቁ በፊት ይሄንን ቦታ በልማት ምክንያት የሚወሰድባችሁ ከሆነና ከቦታው ስትነሱ ለቀሪው የሊዝ ዘመናችሁ ከያዛችሁት ቦታ ጋር ተመጣጣኝ ስፋትና ደረጃ ያለው ምትክ ቦታ ይመደብላችኋል፣ ይሰጣችኋል ማለት ነው። ነገር ግን ይህ አሁን ያልኳችሁ ቢኖርም በልማት ለሚነሳው የሊዝ ስሪት ይዞታ ተመጣጣኝ የቦታ ስፋት ሳይገኝላችሁ ከቀረ እናንተ ከተስማማችሁ በቀነሰው የቦታ ስፋት፣ ለምሳሌ የበፊቱ በሊዝ የገዛችሁት የቦታ ስፋት አምስት መቶ ሆኖ አሁን ግን ተመጣጣኝ የቦታ ስፋት አምስት መቶ ካሬ ባይገኝና አራት መቶ ወይም ሶስት መቶ ቢገኝላችሁ እናንተ ከተስማማችሁ በዚህ በቀነሰው የቦታ ስፋት ደረጃው ተጠብቆላችሁ ወይም የቦታ ስፋቱ ተጠብቆላችሁ በሚቀንስ የቦታ ደረጃ ወይም የቦታ ስፋትና ደረጃው ተጠብቆ ከሌሎች የልማት ተነሾች ጋር በጋራ ለመስራት ከፈቀዳችሁ ምትክ ቦታ ይመደብላችኋል። ነገር ግን በዚህ የማትስማሙ ከሆነ የምትክ ቦታ ስፋትና ደረጃ ለመጠበቅ ከአንድ በላይ ምትክ ቦታ ሊመደብላችሁ ይችላል ማለት ነው። አንድ ቦታ ላይ ሶስት መቶ ሊሰጣችሁ ይችላል፣ ሌላ ቦታ ላይ ደግሞ ሁለት መቶ ተሰጥቷችሁ አምስት መቶ አጠቃላይ እንዲሆንላችሁ የተለያየ ቦታ ላይ ሊሆን ይችላል። በተሰጠው ምትክ ቦታ ቀደም ሲል የነበረውን ፕሮጀክት ለመገንባት የማያስችላችሁ ከሆነ በፕላን የሚፈቀደውን የፕሮጀክት ለውጥ ልታደርጉ ትችላላችሁ ማለት ነው። እንግዲህ አሁን በነገርኳችሁ መሰረት በሚሰጣቸው ምትክ ቦታ ምክንያት የሊዝ ክፍያ መጨመር ወይም መቀነስ፣ ለምን ካሬው ከጨመረባቸው ይጨምራል፣ ወይም ደግሞ ሲቀንስ ሊቀንስ ስለሚችል እና የዋጋ መጨመር ወይም የሊዝ ክፍያ መቀነስ ካለ ባለው ልዩነት መሰረት እንዲከፈል ወይም እንዲመለስ ወይም ለቀሪው የሊዝ ዘመን ደግሞ እንዲታሰብላችሁ ማድረግ ትችላላችሁ። ሌላው እንግዲህ በሽልማት አግባብ የተሰጡ ይዞታዎች ሊኖሩ ይችላሉ። በሽልማት አግባብ የተሰጡ ይዞታዎች ቦታው ለሕዝብ ጥቅም ከተፈለገና በህገ ይዞታ ማረጋገጫ ሰነዱ ላይ በተመለከተው ስሪት መሰረት መስተንግዶ ይሰጣል ማለት ነው። ሌላ ምትክ ቦታ ሌላው ደግሞ ከፊል ነባርና እንደዚሁም ከፊል ሊስ ስሪት ይዞታ ያላቸው ሊኖር ይችላሉ። በከፊል ነባርና ሊስ ስሪት ይዞታ ያለው የልማት ተነሺ ሲሆን ደግሞ ምትክ ቦታው የሚሰጠው የነፅፅር ሻያን መሰረት ተደርጎ ምትክ ቦታ ይሰጠዋል። በከፊል በነባርና በሊዝ ሥሪት የተያዘ ይተዋል ሲዙ ሲኖር ደግሞ ባለይዞታው ምትክ ቦታው በሊዝ ሥሪት እንዲገባለት ቀጠየቀና ለነባሩ ይዞታ የሊዝ ውል ከተዋዋለ በሊዝ ሥሪት ይስተናገዳል። የሊዝና ነባር ሥሪት ይዞታ ያላቸው የልማት ተነሾች በጋራ ለማልማት ሲፈልጉ የሊዝና ነባር ሥሪት ይዞታ ያላቸው የልማት ተነሾች በጋራ ለማልማት ሲፈልጉ ነባሮቹ ባለ ይዞታዎች ባለው ሕግ መሰረት ወደ ሊዝ ሥሪት እንዲገቡ ተደርጎ ምትክ ቦታ ይመደብላቸዋል ማለት ነው። ሌላው ተመሳሳይ የቤት አገልግሎት ያላቸው ባለ ይዞታዎች ለምሳሌ የመኖሪያ ተመሳሳይ ያላቸው ወይም የድርጅት ተመሳሳይ ይዞታ ያላቸው ባለ ይዞታዎች በጋራ ማልማት ከፈለጉ እና ከተስማሙ የአካባቢውን አነስተኛውን ሽንሻ ነው እንዲያሟሉ ተደርጎ ምትክ ቦታ ሊመደብላቸው ይችላል። ሌላው እንግዲህ የከተማው አስተዳደር በሚያስተዳደራቸው የንግድ ቤት ለምሳሌ የቀበሌ ቤቶች ተነሺ የሆኑ የመንግስት ቤቶች ተነሽ የሆኑ ሕጋዊ ተከራዮች በጋራ ህንፃ መገንባት ከፈለጉ በነፍስ ወከፍ 25 ካሬ ሜትር የቦታ ስፋት ሊመደብላቸው ይችላል። በግልም ሆነ በጋራ በምትክ በሚሰጠው ቦታ ከተወሰነለት የቦታ ስፋት የሚያንስ ከሆነና የልማት ተነሽ ስምምነቱን በጽሁፍ ሲያረጋግጥ በተዘጋጀው ሽንሻሮ መሰረት ምትክ ቦታ ሊሰጠው ይችላል። ይህ የተገለጸው አሁን የነገርኳችሁ ቢኖርም በዚሁ መሰረት እንግዲህ ለምትክ የተዘጋጀው የሊዝ ይዞታ ከሆነ ግን የልማት ተነሽው የሚከፍለው የሊዝ ክፍያ ተቀናሽ ሊደረግለት ይችላል። የግል ባህለው ይዞታው የኮንዶሚኒየም ቤት ወይም ምትክ ቦታ የመምረጥ መብቱ የተጠበቀ እንደሆነም ግንዛቤ ማስገባት ያስፈልጋል። ውድና የተከበራችሁ የፕሮግራም የተከታታዮች፣ ስለዚህ ምትክ ቦታ እንግዲህ የሚመደበው በልማት ምክንያት የሚነሱ ሰዎችን መልሶ ለማቋቋም ካሳ ለመክፈል ምትክ ቦታ ለመመደብ በወጣው አዋጅ ቁጥር 1161 ዝባር 2011 እንደዚሁም የሚኒስትሮች ምክር ቤት በወጣው ደንብ ቁጥር 472 ዝባር 2012 እና የአዲስ አበባ ከተማ አስተዳደር ይህን እነዚህን ደንብና አዋጁን መሰረት አድርጎ በወጣው መመሪያ ቁጥር 79 ዝባር 14 እንደዚሁም ክልሎች እነዚህን ደንብና መመሪያ ባወጡት መሰረት ኦልሞስት ተመሳሳይ የሆነ ደንብና መመሪያ ነው። ማን ነው መመሪያ ነው፣ ክልሎችም ያላቸው በዚሁ መሰረት። እንግዲህ በልማት ምክንያት ከቦታችሁ ስትነሱ፣ ቦታችሁ ሲወሰድ፣ ይዞታችሁ ሲወሰድ፣ በዚሁ አግባብ ነው ምትክ ቦታ የምታገኙትና የምትስተናገዱት። እጅግ እጅግ ጠቃሚ የሆነ የህግ ምክር እንደሰጠኋችሁ፣ ወቅታዊ የሆነ የመረጃን ለእናንተ እንዳካፈልኩ ይሰማኛል አብራችሁ የነበርኩት የእናንተ ጠበቃና የህግ አማካሪ ስፋ ከበር የነበርኩኝ መልካም ቀን እንዲሆንላችሁ መኛለሁ ባ